አቅም ምን እንዳለች እና ሰላም ያን ነገር ያው ጓደኛዋም ስለሆነች ለምን ከኔ ተደብቃ? ማለት ያው ከአብሪሽ ጋር የነበረችበት ይወት ታውቃላችሁ እና እንደ አዲስ ደግሞ እሷ ጓደኛዋ ሆና ይሄን ስታደርግ ትንሽ ስሜት እኮ ማለት ማንም ሊረዳኝ አልቻለም። ይሁን እሷ ጓደኛ ናት፣ ማለት የሆነ በጣም ነው ጓደኛ ማለት ቢያወሩ እኮ ኖርማል የሆነ ነገር ነው። ምን ሆነሽ ምእ እኔ ሰላም ሰላም ውድና የተወደዳችሁ የናና ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ለማታውቁኝ ያው ሚኪ ይባላለውኝ። በራሴ ፋሚሊ ምታውቁኝ ያላችሁ በዚህም ፋሚሊ አንዳንዴ እመጣለሁ። እና ዛሬ በዚያ በዚህ ፋሚሊ የመጣበት ምክንያት ያው እየተፈጠሩ ያሉ ነገሮች እናንተም ታውቃላችሁ። ቪዲዮችን እንዳያችሁ ማለት ትናንትና የሆነ ቪዲዮ አይቼ ነበረ፣ አብርሽ ሰላም ሲመታት ምናምን በቃ የሆነ ማየው ነገሮችን ሲደረጉ ምናምን አይቻለኝና፣ እንደ ድንገት ደሞ ዛሬ ሰደውላ ሰሊና ማነ ደውላልኝ ሰፈርና ምናምን ብላይ፣ ከዛ ለምንድን ነው ለምን የጠራችኝ ምናምን ብዬ ሚዲያ ይዤ ነው የመጣሁት። ማለት እኔም ላውራት ፈልጋለሁኝ ምን እየተካሄደ እንደሆነ ግራ ነው የሚያጋባ። ማለት እኔ ሰና አብርሽን በጣም ነው መወዳቸው፣ እነሱ አብሮ ቢሆኑ ደስ ይለኛል። ግን በማላቸው የማይሆን ነገር ተፈጥሮ እንግዲህ አብሮ የሚሆንበት መንገድ ትንሽ ተቋርጦ ነበረ እና እንዳጋጣሚ ደግሞ የሆነ የሰጓደኛን አመስለኝ የሆነ ቦታ ላይ ውሃ ደፍታባ ምናም በቃ ዝብርቅርቅ የሆነ ነገር ነው። እኔ የሰም ጉዳይ አልገባኝም። የልጅቷም አካውንት ምንም አልገባኝም። አብርሽ ራሱ ውሳኔው ምን እንደሆነ ማለት ምን እየተፈጠረ እንደሆነ ስለማላቅ ነው ዛሬ እዚህ የመጣሁት፣ እና አውራ አለው አለችኝ እና በዛ ምክንያት ነው ዛሬ ሰፈር ድረስ የመጣሁት። አብርሽ ጋም ትላንትና ሳወራው ብዙ ነገሮችን እየሸፋፈነብኝ ነበረ። ስለሰ ጉዳይ ምናምን ሳነሳ በምናምን ዝም ይለኛል። ችላ ነገር ነው የሚለኝ። በቃ የሆነ አላ ከነገር እንደማይቆጥር ሰው ነው እየሆነብኝ ያለው። እና እሱ ሲያቅተኝ ሰም ደሞ ሲደውልኝ እኔ በዛ ውስጥ ያሉበት ሁኔታ ለመጠየቅ ነው ዛሬ የመጣሁት። እና ቤተሰብ ይሄን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብርሽንም አበረታቱ፣ ሰንም አበረታቱ። ያው ኮሜንት ላይ እያየሁ ነበረ። ሰ ምርጥ ልጅ ናት። እንደምነግራችሁ ሰ አሪፍ ልጅ ናት። ያው ነገሮች ሲቀያየር ነው። ለምን እንዲህ እንደሆነ ምናምን አላውቅም፣ ግን ሰ በጣም ምርጥዬ ደስ የምትል ልጅ ናት። ያው ብዙ ደስ የማያሉ ነገሮችን ብታደርግም ግን እኔ እስከማውቃት ምርጥ እና ያው እኔ የሰም ጓደኛ ምን እንዳሰበች ምናምን አላውቅም። ማለት እንዳጋጣሚ መታ ነው የሆነ የፍቅር እንትን የሆነ አፍቅራ ያለ ይሁን ላንተ ስሜት ያለ ይሁን አላውቅም ምን እንዳለች። እና ሰላም ያን ነገር ያው ጓደኛዋም ስለሆነች ለምን ከኔ ተደብቃ፣ ማለት ያው ሰካብሪሽ ጋር የነበረችበት ይወጣ ታውቃላችሁና እንደ አዲስ ደግሞ እሷ ጓደኛዋ ሆና ይሄን ስታደርግ ትንሽ ስሜታ የሆነ ነው ብዬ ነው የማስበው። ማለት ቪዲዮን ካያችሁት ሁላችንም በምንረዳው መንገድ ነው ይሄ ነገር እና ያው ሰም ብዙ ደስ የሚል ነገሮችንም ብታደርግም ግን አሪፍ ናት። ደስ ስላለች ያው ልጅነትም ስላለባት ለዛም ይሆናል ሁሉንም ነገር ስለማታውቅ ነው። ወደፊት ያው ይገባታል ብዬ አስባለሁኝ። እና ዛሬ እሷ ትመጣለች። እንደውም እየመጣች ነው መሰለኝ፣ እየመጣች ነው። ቤተሰብ ማለት ከፍቶታል መሰለኝ። ስታወራኝ ራሱ በጣም አዝና ምናምን ነው የሆነ የተጸጸጠች ነገር ነው ይመስለኝ ግን ነገር እሱን ማወራዋለው እሷንም እዚህ እስቲ ሁሉም ነገር ብነግረኝና እናንተም ብታውቁ ይሄ ነገር ምን እየተፈጠረ እንደሆነ ብታቁ ብትረዱ ደስ ይለኛል። ከዛን የእሷን እሷን ደግሞ ሰምተን አብርሽን ጋው እናናገረውና ያለበትን ነገር እናደርጋለን። ግቢ ችግር የለው ላይ ላይ ላይ አንቺ ነው የምጠብቀው እንግዲህ ቤተሰብ ያው በእኔ ሰላምን ባትናገሯ ደስ ይለኛል። ምክንያቱም ያው ተማሪ ናት፣ ደስ የምትል ልጅ ናት። በአግባቡ እናንተ ብትንከባከባ ምናምን እኛ ወደ ተሻለ መንገድ እናደርሳት እንችላለን። ለግቢያ ነው ችግር የለውም። ሚዲያ ትፈሪያለሽ? ስለ ስላንቺ እያወራሁላችሁ ነበር ሰላም ሰላም ሰላም ሰላም ቤተሰብ ቤተሰብ እንደት ነሽ ግን? አንቺ አለሁ። ካሜራ ችግር የለውም። አይ ያው ነገሩ እነሱም ስለሚያውቁት ያው እየተፈጠረ ያለውን ነገር ሙሉ ያውቃሉ። ያው ቤተሰብ ስለሆኑ በእነሱ ፊት ደግሞ እ እኔም ችግር የለውም። ይሄ ነገር ያው ለመፍትሄም ሊሆን ይችላል ብዬሽ ነው። ችግር የለውም። የምታወሪኝ ነገር መለካ ያለበት ይለቀቃል። መለካ ያለበት ደግሞ ያው ካሜራ ማኑ ያውቃል መደረግ ያለበትን እና የፈለግሽ የፈለግሽብኝ ምክንያት ብነግሪኝና ወደ ጉዳዩ ጋ ደስ ይለኛል። ማለት ቪዲዮ ይታ ትናንትና አይቻለሁ፣ ቪዲዮ ነው ያየሁት እኔ ራሴ። አብርሽ ጋር ስደውል ስልክ ያነሳልኝ ምናምን፣ እንደ ድንገት ማታ አግኝቼው ላወራው ስል ችላ ምናምን አለኝ፣ እና የሆነ በመሃከላችሁ የተፈጠረ ነገር ያለው ይመስለኛል። አይደለም እኔ እኮ ማለት ማንም ሊረዳኝ አልቻለም። የሆነ እሷ ጓደኛ ናት ማለት የሆነ በጣም ነው ጓደኝም፣ ማለት ቢያወሩ እኮ ኖርማል የሆነ ነገር ነው። ግን እኔ እስከማውቃት ምንም የዚህ አይነት ወሬ አወራ ማለት ከኔ ተደብቃ አግኘህ ምናምን ምን ምን የሚሉት ነው? ለተቀማይ ሰማይ ቀረ ነው ማለት። እኔ የተሰማኝ ስሜት ሌላ ሰው ጋር ሲሄድ ወይ አንተ ጋር ሲመጣ ወይ ደግሞ ኦዲየንስ ጋር ሲሄድ ኖርማል የሆነ ነገር ሊሆን ይችላል። እኔ ጋር ግን ይከብዳል። አይ እኔ ደግሞ እስከማውቀው ነገሩን የፈታችሁት ያለ ይመስለኛል። ማለት አሁን ላይ ካብሽ ጋር ፍቅር ውስጥ አይደላችሁማ። እሱን ነገር ደግሞ ታሳቢና ቢሆን አብሩሽ ያው ወጣት ነው ምንም ማድረግ ይችላል። አንቺም ደግሞ ያው የፈለግሽውን ማድረግ ትችላለች። ትሻለሽ ግልጹም ብትነግሩ እኛ ራሱ ግራ እያጋባችሁ ነው። ማለት አሁንም አንቺ ለሱ ስሜት ካለሽ ንገሪኝ። እኔ ነገሮችን ስሜት አለሽነት እኮ አይደለም። እንዴት አንታውን ትላንት ለመጣ ሰው ማለት አብሩሽ ወንድሜ የምለው ሰው ነው ጓደኛዬም ወንድሜም ታላቅ የምለው ሰው ነውና አስበዋል። ትላንት ለመጣችሁ ልጅ ተደርቦ በእርግጥ አንቺ ልክ ነሽ ማለት መምታት ያው በመምታቱ ምናምን እኔ አብረሽን እንጃ ምን እንደምለው አላውቅም፣ ግን አንቺም ልክ ነሽ ማለት ጓደኛሽ ናት። ከኛ ከሱ ይልቅ ከኛ ይልቅ አንቺ ነሽ የምታውቂያት። ወንድሜ ነው ካልሽ ደግሞ በቃ የሆነ እሷ አሪፍ ልጅ ከሆነች ቢሆኑ አንድ ላይ ምን ችግር አለው? ይሄ ነገር እኔ የሆኑ ችግር አለው እኮ አይደለም። አሁን እኮ ለምንድን ነው አንቺ እንዲሆን ሽበት ነው ማለት ካንተ ደብቆ ማለት ካንተ ደብቆ የሆነ ጓደኛ ነው ካንተ ደብቆ ልክ በጣም የምትወደው ጓደኛ ለምትለው ሰው የሆነ ነገር ቢል ብሎ ማያውቀው ነገር ግራ አይለ እሱም ማስለከለ ነው። እንዴት እንደዛ ትላለች ጓደኛሽ ከሆነች እኔ አብሬሽ ወጣት ነው። እኔ አሁን ብቻውን ከሚሆን ፍቅረኛ ቢዝ ምናምን ደስ ይለኛል። እኔ ልጅቷን ባውቃትና ብረዳት እኔ እንዳንቺ በቃ ኖሮ የሆነ ነገር ሊያደርግሽ እኮ ታዲያ ምንድን ነው ሰ እኔ አይደለም ሰ እረዳሽ አለው። ሰላም አንቺንም እሺ ምን ላድርግ? እሺ፣ አታልቅሽ። አንቺ ሰ አንቺ እሺ፣ ንገሪኝ። በቃ እኔ ልረዳሽ እሺ፣ ለኔ ንገሪኛ። ይቅርታ እንድትልልኝ ነው በቃ፣ መታኝ። እሺ፣ ችግር የለውም በቃ፣ ይቅርታ ጠይቅልኝ። እሺ፣ ይቅርታ ጠይቅልሻለሁ ግን ቢያንስ ለቤተሰብ እንኳን አስረጄ፣ ሁሉም ነገር አሁን አንቺ ላይ እያላከኩ ነው ያለው። አንቺ ሊረዳሽ እራሱ ያለው እኮ ለዛ እኮ ነው እንዲረዱሽው ነገር አድርጊ። እኔ እኮ ምንም ግራ ገባኝ እኮ ቤተሰብ የምሬን ነው። ሰ በቃ የሆነ ነገር ቢያንስ ይሄ ይሄ ነው በይ፣ እኔ ለዚህ ነው ያደረጉት። ቢመታኝም ችግር የለውም በቃ። አላውቅም ብቻ እኔ አሁን ልረዳሽ እችላለሁ፣ ግን ቤተሰብ ለዛ ላይ እረዳሽ እችላለሁ እኮ። እሺ አታልቅሻ፣ እሺ የፊትሽን ጠረጊ። እናት ነሽ ይቅርታ ረሽሚኒ እሺ፣ ምን ሊሆን እሺ። አሁን እኔ አብርሽ ጓደኛዬ ነው፣ አ ሰላም ጓደኛዬ ናት። እሺ፣ ቤተሰብ እኔ ከ በዚህ መሀል ምን ላድርግ? እኔ መፍትሄ ምን ላምጣ? ማለት ሰላምም በአንድ በኩል አለች፣ አብርሽን ደግሞ ሳናገረው ምንም መልስ ሊሰጠኝ አልቻለም። እሺ፣ በቃ ተነሽ፣ አንቺ እሺ፣ ተነሽ፣ በቃ ተነሽ። አንቺ አትሄጂም፣ ችግር የለውም የምሬ ነው። እሺ፣ ለይቅርታ ብቻ ነው ጥረሽኝ። እሺ አይ በቃ ንገሪያቸው ያቸው ለእነሱም ይቅርታ እንዲያደርጉልሽ ንገሪያቸው። አብርሽ በዚህ እሱም ቪዲዮ ላይ ይችላል፣ ቪዲዮ ናይቶ እንኳን ከመጣ ይቅርታ ያለ። አይ ሌላ ነገር ሳይሆን ኦዲየንስም ካስከፋውቹ ካስቀየምኳቹ በጣም ይቅርታ። አብርሽም ካስከፋው ካስቀየምኩ፣ ማለት ደግ ብዬ የማድርገው ነገር ሁሌ ክፉ እንደሆነብኝ ነውና ሁላችንም ይቅርታ። በቃ ነገር ማለት በቃ ሲጀመር ማንም የሚያተራዳኝ አይደለም ማለት ከሆነ ጊዜ አንጻር እግዚአብሔርን ስለ የሆነ ዳገ ቤቄ የማደርገው ነገር ሁሉም ክፉ እየሆነብኝ ነው እና ኦዲንስ ካስከፋዎቹ፣ በጣም ይቅርታ። አብርሽም ካስከፋዎች ይቅርታ። ሚኪ ትንሽ የመኝ ነው ነት እሽ ልሸኝሽ ነው። አይ እንግዲህ እሺ በቃ እኔ ምን እንደማደርግ ራሱ አላውቅም። ቤተሰብ ማለት በቃ ምን እንደማደረግም እኔ ግራ እየገባኝ ነው። ስም እንትን ብላለች በቃ አላውቅም ብቻ